ነው። ባክስቴጅ ነው። እንዴት ናቸው? ሞዴሎች ናቸው አለን፣ ይሄ ሁሉ ሞዴል አለን። እዚህ ትምህርት ቤት በእውነት ታምራላችሁ። ያ ጀማአ የእኛ ሰፈር የልጅ ችግር የለብንም። በሽንን እሺ ምን ተሰምቶሻል ዛሬ? ቀኑ እንዴት ነው? ምንድን ነው ምንድን ነው ቀኑ? ምርቃቴ። እህ ምርቃቴ። ምርቃትሽ የማ? ያኪያ ቴዎድሮስ። እሺ፣ እና ጓደኞችን እንግዲህ አመስግኛቸው። አመሰግናለሁ እዚህ ስለመጣችሁ። እሺ፣ አጨብጭቧ። ሞራል ሞራል ሞራል ሞራል። ሁለተኛ አመት ልጅቷ፣ ባለፈው ነበር አንድ ላይ እናክብርላ ብለን አፎሚ አፎሚ እንኳን ተወለድሽ። ሰላም፣ ሰላም፣ ቤተሰብ እንግዲህ የደስታችንን ቀን በምስጋና ጀመርነው። እንግዲህ ባለ ፕሮግራሟን ንግስቷን የዛሬዋን እንግዲህ ተመራቂ ፏፈሽ እያረግናት ጋውኗን እያለባበስናት ነው። ጋውኗን አለባብሰን አጊጠናት። ድካሚ በሚገባው እግዚአብሔር ለዚህ ያደረሰነን እንግዲህ አመስግነን ጉዞ ወደ ትምህርት ቤት። በራ አካባቢ ስንደርስ እንግዲህ አበቦች ምናምን አገኘን። አበቦችን እንግዲህ ለሷ የሚሆን ስጦታ ሰጥተን ወደ ግቢ በመግባት ላይ እንገኛለን። ፍተሻ አለ ግቢ በራ አካባቢ። ከዛ በኋላ የሚገባውን ወረቀት ያው የግድ መግቢያ ካርድ አለ። መግቢያ ካርዳችንን እንግዲህ አሳይተን ወደ ውስጥ ስንገባ ውስጥ ደግሞ ምርጥ ነበረ። እንግዲህ ልጆች በጣም ብዙ ነበር። ግቢው ይሄ ነው እንግዲህ የተማሩበት። ሜዳው አካባቢ ድንጋይ ድንኳን ተጥሎ ደስ በሚል ፕሮግራም ድባቡ ደስ ይል ነበረ። ልጃችንም ምንድን ነው የሚባለው? በቃ ደስ ብሏት። ተማሪዎች ተመራቂ ተማሪዎች አዳራሽ ናቸው። ጉዞ ወደ አዳራሽ አረገች። እጁት የኔ ልጅ ይላል አቤት አቤት አለች አለች። ፍቅር ቴዎድሮስ እቺው እናት አኪያ የትምህርት ቤት ስማ ፍቅር ቴዎድሮስ ነው። ከዛው ገቡ ካዳራሽ። የተከበሩ የዛሬ ተመራቂ ውብ የነጋገር ተረካቢ ተማሪዎች በመግባት ላይ ይገኛሉ። ደስ ሲል ነበር። ሁሉም እንግዲህ ተማሪ ቤተሰብ ቆሞ እያስገባቸው ነው። አቦ ደስታቸው ደስታችን ነው ይላል በነገራችን ላይ በጣም ነው ደስ የሚለው። የልጅ ደስታ ልዩ ነው በእውነት። እኔ ግራጁዌት አድርጌ አውቃለሁ፣ ግን ልዩ ነበረ። ደስ ሲሉ ብታዩ ለነው ባክ ስቴጅ ነው እንዴ ናቸው? ሞዴሎች ናቸው። ይሄ ሁሉ ሞዴል አለን ይሄ ሁሉ ሞዴል አለን እዚህ ትምህርት ቤት በእውነት ታምራላችሁ። አሌሉያ አይ ታምራላችሁ፣ ማርያም እንግ እንዲዚ ቆንጆ ቆንጆ ልጆች ሞዴሊንግ ያቀርባሉ መድረክ ትርኢት ላይ እና በመሀል ደግሞ ያው ከባክስቴጅ በኋላ ወጥተው እንን ለማመድ ብለው ነበር የወጡት። ግን በመሀል ይዝናናሉ እንደምታዩቸው ደግሞ ጨዋታ አይጨርሱ ይሯሯጣሉ። ተመልሰን ጠርተናቸው ስራውም ከባክስቴጅ አቅርቡ እንላለን። በመሀል ደግሞ በጣም በሚገርም ሁኔታ ትንሿ አቤት አፎሚ እያዝናናቸው ቸው ነው ጉራግኛ እንግዲህ በአኪያ የሚመራው የሞዴሊንግ ውድድር የእሷን እንዴት ቪዲዮ ገና እስካነሳ አልጠበቅኩም ነበር። በእሷ ነበር የጀምረው፣ ግን እንዴት እንደሚያማምሩ ልጆቻችን! በእውነት ደስ ይላሉ። ሞራላቸው የሆነ ትሪት ማሳየታቸው እና ይመቻችሁ፣ ድግድግ ይበሉልን፣ ደስ ብሎናል። በመጨረሻም ፕሮግራማችንን ጨርሰን ስንመጣ የሰፈሩ ጀማአ ቤት ተቀብሏታል። አኪያን እንኳን ደስ አለሽ እያላት ነው። ደስ ይላሉ በእናታችሁ። የቤት ውስጥ ፕሮግራሙ እንግዲህ ባኪያ ንግግር ሊጀመር ነው። ደስ ብሎናል። የፕሮግራሟ መሪ እዚጋ ትገኛለች ኪዊኗ እንግዲህ አኪያ፣ እንግዲህ የተሰማሽን ነገር ይኸው። እዚህ ጥሪ የተደረገላቸው እንግዶችም አሉ። እዚህ ጋር ያ ጀማአ ያ ጀማአ፣ ይኸው እኛ ሰፈር የልጅ ችግር የለብንም። በሽንን። እሺ አኪያ፣ መግለጫ አድርጊ። ጓደኞች ስለመጡ የተሰማሽን፣ የወንሹን እንዴት እንደሆነ ቀኑ፣ ዛሬ ምን እንደሆነ አጠቃላይ መግለጫ ስጭን። እሺ ምን ተሰምቶሻል? ዛሬ ቀኑ እንዴት ነው? ምንድነው? ምንድን ነው ቀኑ? ምርቃቴ። እህ ምርቃቴ። ምርቃትሽ የማ? ያኪያ ያኪያ ቴድሮስ። እሺ እና ጓደኞችን እንግዲህ አመስግኛቸው። አመሰግናለሁ እዚህ ስለመጣችሁ። እሺ አጨብጭቧ። ሞራል ሞራል ሞራል ሞራል እንግዲህ ያኪያ ሁሉም የሚያውቃት አኪያ ስለሆነ ነው። ያኪያ ያለችው ፍቅር ቴድሮስ ትባላለች። የትምህርት ቤትም የምንም ስማ ፍቅር ቴድሮስ ነው። ስለተገኛችሁ የልጆች ጓደኞች በጣም አመሰግናለሁ። ቤተሰብ እንግዲህ ዛሬ ደስ ብሎኛል። እንደምታዩም ድምቅ ፍክት ፍክትክት ብያለው። ልጄን እያስመረኩን አብራችሁኑ እንግዲህ ቤተሰቦች ዛሬ ሁላችሁ እዚህ ጋ የነገ ሀገር ተረካቢዎች የተመረቁ አሉ፣ ግሬድ የገቡ አሉ። እንግዲህ የሰፈር ጀማ ነው እዚህ ጋ ያለው። እዛ ድረስ ነው ያው ያዟዟር እናሳያለን። ግን በችንን ስለታደማችሁ ደስ ብሎናል። ጓደኞቿ፣ ወንድሞቿ፣ እህቶቿ፣ የሰፈር አብሮ አደጎቿ እንዲሁም እህቷ ስለተገኘች ደስ ብሎኛል። እና ደስ ይላል እንደዚህ አይነት ማድረግ። አኪያ ቁሚያ ማመስገን ያለብሽ እና ደስ ይላል። እኛም ደስ ብሎናል ደስታችንን እናካፍላችሁ ብለን ነው። እንግዲህ ፕሮግራሙ እንደሚመስል ጨረፍ ጨረፍ አድርገን እናሳያችኋለን። ደስታሽ ደስታዬ ነው። እንኳን ተመረቅሽ። በነገራችን ላይ ሌላው ደግሞ ሁለተኛው ያኮሚያ ያፎሚያል ሁለተኛ አመት ልደቷ ነው። በዛ ምክንያት ነው የአፎሚያ ሁለተኛ አመት ልደቷ ባለፈው ነበር፣ አንድ ላይ እናክብር ብለን አፎሚ አፎሚ እንኳን ተወለድሽ እና ሳን ጀማምሩና እኔ ዝም ብዬ እንትን ባላችሁ የልደት ክፈቱላት ና ያፎ አንዴ የአፎሚን ክፈቱላ በቃ ኩረሺ ይቆረዝ ይቆረዝ አኩዬ አኩዬ አኩዬ አኩዬ ያ ያው ጀንትልመን ጀማዚ ነው። የደስታችን ተካፋይ ስለነበራችሁ ልባዊ ምስጋናችንን እያቀረበን ተመስገን ብለናል። ተመስገን ተመስገን በድጋሚ